የጣሊያኑ ፖፕ ወይም የካቶሊክ ዋና የዓለማችን ፖፕ ፍራንሲስ ዛሬ ማለፋቸው መሰማቱ የሚታወቅ ነው። ታዲያስ ከኢትዮጵያ ኦርቶዶክስ ምንድን ነው መግለጫ የተሰጠው? የኢትዮጵያ ቅዱስ ቤተ ክርስቲያን ጳጳስ ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የሮም ካቶሊክ ቤተ ክርስቲያን መሪ በሆኑት በብፁዕ ወቅዱስ ፖፕ ፍራንሲስ እልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ፖፕ ፍራንሲስ የተለያዩ ዓለም ክፍል በዲፕሎማሲም የታወቁ እንደነበሩ ጨምረም የወጡት መረጃዎች ያሳያሉ። በሕይወት ታሪካቸው ላይ አልፎም ደግሞም የሰላም ሰባኪ እንደነበሩ ጭምርም በርካቶች በገልጿቸው አንዳንዶች ደግሞ እሳቸው ላይ የሚያነሱት ነገሮችም አሉ። ግን እሳቸው በጣም በመልካምነትና በደግነት እንደምታወቁ በማህበራዊ ሚዲያ ላይ የወጡት መረጃዎች ያሳያሉ። በዛው ልክ ደግሞ ተቃዋሚም እንዳልጠፋም ነው። ዛሬ ህልፈታቸውን በማስመልከት በርካቶች እንዳዘኑ ጭምርም የወጡት መረጃዎችን በማስመልከት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዋና ጳጳስ የሆኑት አቡነ ማቲያስ ያስተላለፉትን ያዘን መልእክትም ነው ለእናንተ ይዤላችሁ መጣሁት። ሚኪ ነኝ፣ ሚኪ ታቦር ኢንፎ። ሰብስክራይብ በማድረግ ቤተሰብ ሆኑ። ሰላም ቆዩልኝ።